ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እንዲህ ባለ መንገድ ስለአበረታችሁን አቅም፣ ጉልበት፣ ድጋፍ ስለሰጣችሁን ሁላችሁንም እጅግ በጣም ከልብ እናመሰግናለን። ክበሩልንም እንላለን ተናፋቂው ቀን ደረሰ። ጨዋታው ሰዓታት ብቻ ቀሩት። ቶተናም ሆትስፐርስ ከማንቸስተር ዩናይትድ በስፔን በቢልባዎ ሜዳ ሳን ማሜስ ላይ ዛሬ ምሽት ከሰዓታት በኋላ በኢትዮጵያ ሰዓት አቆጣጠር አራት ሰዓት ላይ ጨዋታቸውን ያደርጋሉ። የሁለቱም ክለብ ደጋፊዎች ይህንን ቀን በጣም በጣም ሲናፍቁት ነበር። ምን ይሆን የሚሆነው ምን ይሆን የሚፈጠረው? ምን ይሆን የምናየው የሚል ረጅም ቀናትን የቆየው ጥያቄያቸው ከሰዓታት በኋላ መልስ ያገኛል። ስቴዲየም የመግባት እድል ያገኙ የሁለቱ ክለብ ደጋፊዎች ቲኬቶቻቸውን በእጃቸው ይዘው በዛው በስቴዲየሙ አካባቢ ለሚገኙ ሚዲያዎች ፎቶግራፍ እየተነሱ ቲኬቶቻቸውን ያሳያሉ። ክብር ነውና ለነሱ እዛ ቦታ ላይ መገኘት የነ ነጭ የቶተናም ማሊያን የለበሱ፣ ቀይ የማንቸስተር ዩናይትድ ማሊያን የለበሱ ደጋፊዎች ትኬቶቻቸውን በእጃቸው ይዘው ዛሬ በዚህ ልዩ ቀን ስቴዲየም እንደሚገቡ ዓለም እንዲያውቅላቸው የቻሉትን ያደርጋሉ። ካሜራውም የቻለውን ያህል ያሳየናል። ደግሞ እንደገና ለሁለቱም ክለቦች የተሰጠ ትኬት ስላለ ክለቦቹ የየራሳቸውን ታላላቅ የሚሏቸውን በዚህ ጨዋታ ላይ ቢገኙ ለእኛ ክብር ናቸው ያሏቸውን ሰዎች ጋብዘዋል። የተጋበዙትም ሰዎች በክብር እዛው ቢልባኦ ሜዳ ሳንማሜስ ላይ ተገኝተዋል። ለምሳሌ በማንቸስተር ዩናይትድ በኩል ታላላቆቹ ዌይን ሩኒ፣ ዴኒስ ኢርዊን፣ ዌስት ብራውን፣ አንዲ ኮል፣ እነዚህ ሁሉ ዛሬ እዛው ከአሁኖቹ የማንቸስተር ዩናይትድ ተጫዋቾቹ ጋር አብረው ይቆያሉ። በነገራችን ላይ ኢርዊን የሚባለውን የዚህ ዘመን እግር ኳስ ተከታታዮች ካላወቃችሁት ሰባት ጊዜ የፕሪምየር ሊግን ዋንጫ ከማንቸስተር ዩናይትድ ጋር ያሸነፈ ሲሆን ሌሎቹ አምስት አምስት የሊግ ዋንጫዎችን ያሸነፉ ናቸው። በቶተንሃምም በኩል እንደዚሁ ቶተንሃሞች የጋበዟቸው በቦታው ተገኝተው ለደጋፊዎቻቸውም ክብር ለአሁን ተጫዋቾቻቸውም ደግሞ ብርታት ይሆናሉ ያሏቸውን ጋብዘዋል። ለማንኛውም ማንቸስተር ዩናይትድና ቶተንሃም ዛሬ የሚገጥማቸውን ውጤት ገና ከወዲሁ ማወቅ ባይቻልም የውድድሩ አዘጋጅ የአውሮፓ እግር ኳስ ማህበር ግን ለሁለቱም ሃምሳ ሃምሳ ሜዳሊያ አዘጋጅቷል። ያሸነፉ እንደሆነ እነሱ ይሄ ሜዳሊያ ይገባዋል ላሉት ሰው እንዲሰጡ በዛ ዝርዝር ውስጥ እንዲካተትላቸው የሚፈልጉት ሰው ይገባል። ያ ሰው የሚገባው ግን መሆን አለበት። ለምሳሌ ማንቸስተር ዩናይትድ ከሚሰጡት አምሳ ሜዳሊያዎች ውስጥ አምሳ ሜዳሊያው ለነማን ለነማን ይሰጥ የሚለውን ሲወስን ተጫዋቾቹ፣ የቡድኑ አባላት እነዚህ እነዚህ ሁሉ በዚህ ውስጥ የሚካተቱ ሆነው ነገር ግን ከማንቸስተር ዩናይትድ ጋር በዚህ የዘንድሮ የዩሮፓ ሊግ ውድድር ላይ የለፉ በተለያየ ምክንያት ግን ከክለቡ ጋር የተለያዩ ተጫዋቾች አሉ። እነዚህ ተጫዋቾች ይሄ ሜዳሊያ ያገኙታል ወይ ይሄ ሜዳሊያ ይሰጣቸዋል ወይ በዚህ የሜዳሊያ መቀበል ስርዓት ውስጥ እንዲካተቱ ይደረጋሉ የሚለውን ማንም ማንም አያውቅም። ግን ማንቸስተር ዩናይትድ ሀምሳ ሜዳሊያ ተዘጋጅቶለታል። ለቶተና ሆትስፐርስን በተመሳሳይ ሀምሳ ሜዳሊያዎች ተዘጋጅተዋል። ይህንን ስንል ለምሳሌ በማንቸስተር ዩናይትድ በኩል እነዚህ ሜዳሊያዎች ይሰጧቸዋል ወይስ አይሰጧቸውም የሚለውን በእርግጠኝነት መናገር ያቃተን ስለነ ምታውቁት ነው። ላስቶን ቪላ እየተጫወተ የሚገኘው ከማንቸስተር ዩናይትድ ጋር የወጣበት ምክንያት አነጋጋሪ የሆነው ማርከስ ራሽፎርድ አይስኮ ከኛ ጋር ለፍቷል፣ ስለዚህ ይገባዋል ይባላል ወይንስ አይባልም? ይህንን አናውቅም። ስለ ሌሎቹም ተጫዋቾች በተመሳሳይ ነው። በነገራችን ላይ ማንቸስተር ዩናይትድ 2017 ላይ የዩሮፓ ሊግን ዋንጫ ሲያነሳ ያን ጊዜ አሰልጣኝ የነበሩት ሆዜ ሞሪኒዮ ናቸው። ማንቸስተር ዩናይትድ በዛ የውድድር ዓመት እንዴት ወደ ዩሮፓ ሊግ ገባ? በዩሮፓ ሊግ ፋይናሊስት እንዴት ሆነ? በዋንጫ ውስጥ ጨዋታ ማንን አሸንፎ ዋንጫ አነሳ ቢባል የማንቸስተር ዩናይትድ ደጋፊዎች በሙሉ ይህንን ጥያቄ በትክክል ይመልሱታል። ከሞሪኒዮ ጋር ሆነው ያሸነፉትን ጨዋታ ይረሱታል ብለን አናስብም። ግን ለማንቸስተር ዩናይትድ ወደ ዩሮፓ ሊግ መግባት ምክንያት የሆኑት ደግሞ ሉዊ ቫን ሃል ናቸው። ሉዊ ቫንሃል ማንቸስተር ዩናይትድን እያሰለጠኑ የኤፍኤ ካፕ ዋንጫን አሸነፉ። ዋንጫውን አሸንፈው ውድድሩ ሲካሄድ ከነበረበት ከዌምብሌ ስቴዲየም ከለንደን ወደ ማንቸስተር እየተጓዙ እያለ በባለቤታቸው አይ፣ ልፋ ሲልህ ነው እንጂ ተባረሃል፣ አባረውሃል ሰዎቹ፣ እንዲህ አይነት ሪፖርቶች እያየሁ ነው ብላ ነገረቻቸው ለሉዊ ቫንሃል። ሉዊ ቫንሃል ማንቸስተር ዩናይትድ እሳቸውን ያሰናበተበት መንገድ አበሳጫቸው። ቅር አላቸው። ቅሬታቸውንም በወቅቱ በይፋ ተናገሩ። ከዛ ግን ማንቸስተር ዩናይትድ በዩሮፓ ሊግ ለፍጻሜ ሲደርስ የሉዊ ቫንሃልን አስተዋጽኦ ሊረሳው አልቻለም። ሉዊ ቫንሃል ኤፌ ካፕን ማንቸስተር ዩናይትድ አሸንፎ ወደ ዩሮፓ ሊግ እንድንገባ ባያደርገን ኖሮ ለዚህ ክብር አንበቃም ነበር አለና ከጨዋታው በፊት ሉዊ ቫንሃል፣ እዚህ የደረስነው አንተ ኤፌ ካፕን እንድናሸንፍ ስላደረከን ነው ስለዚህ በስቴዲየሙ ተገኝተ ጨዋታውን በክብር ብትከታተል ፈቃድህ ከሆነ ደስ ይለናል ብሎ ማንቸስተር ዩናይትድ አከበረ ልዊቫንሃልን ልዊቫንሃል ክብሩን ተቀበሉ እመጣለሁ አሉ ለእሳቸውና ለባለቤታቸው የተዘጋጀውን ትኬት ተቀብለው ጨዋታውን ተከታተሉ። የአሁኑ የማንቸስተር ዩናይትድ የዩሮፓ ሊግ የዛሬ ተፋላሚ መሆን ደግሞ ሰበብ ኤሪክ ቴንሃግ ናቸው። ኤሪክ ቴንሃግ ማንቸስተር ሲቲን አሸንፈው የኤፍኤ ካፕን ዋንጫ ባያሸንፉ ኖሮ ባያነሱ ኖሮ ማንቸስተር ዩናይትድ ወደ ዩሮፓ ሊግ ባልገባ፣ ማንቸስተር ዩናይትድ የዩሮፓ ሊግ የፍጻሜ ተፋላሚ የመሆን እድልንም ጭምር ባላገኘ ነበረ። ነገር ግን አሁን ማንቸስተር ዩናይትድ ሉዊ ቫን ሃለን ባከበረበት መንገድ ኤሪክ ቴንሃግን ሊያከብር አልፈቀደም። ትዝ አላሉትም፣ አልጋበዛቸውም። በጨዋታው ላይ እዚህ ለመድረሳችን አንዱ ሰበብ አንተነህ ሌላቸው አልፈቀደም። ስለዚህ ኤሪክ ቴንሃግ አልተጋበዙም። በዚህ ምክንያት እንግዲህ ኤሪክ ቴንሃግ ምናልባት በራሳቸው መንገድ ወይ በሌላ ሰበብ ሲሬሙስ ልታዩዋቸው ትችላላችሁ እንጂ የማንቸስተር ዩናይትድ ተጋባዥ ሊሆኑ አልቻሉም። ወይም ማንቸስተር ዩናይትድ ያንን ማድረግ አልፈቀደም። የማንቸስተር ዩናይትድና የቶተንሃም ደጋፊዎች ስቴዲየም የሚገቡት ስቴዲየም ይገባሉ። ኩራታቸው ለጉድ ነው። ስቴዲየም መግባት የማይችሉ ደግሞ በዛው በከተማው ጨዋታው በሚደረግበት ከተማ የተለያዩ ቦታዎች ተዘጋጅተውላቸዋል። ሁለቱን አልቀላቀሏቸውም። የቶተናም ሆትስፐርስ ደጋፊዎች ለብቻቸው አንድ ቦታ ይዘዋል። አንድ ላይ ተቀምጠዋል። ከወዲሁ እየጨፈሩ፣ ከወዲሁ ደስታቸውን እየገለጹ፣ ለጨዋታው ለድሉ ራሳቸውን እያዘጋጁ፣ ጣቶቻቸውን አቆላልፈው ለክለባቸው መልካም ምኞትን እየተመኙ ነው። ይኸው ከተማ ላይ ደግሞ ለማንቸስተር ዩናይትድ ደጋፊዎች ቀዩን ማሊያ ለብሰው ሰብሰብ ብለው አንድ ላይ ሆነው ጨዋታውን እንዲያዩ ሁኔታዎች ተመሻሽተውላቸዋል። ስቴዲየሙ የሚይዘው የተመልካች ብዛት፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ የተመደበላቸው የትኬት ቁጥር ወደ ስፍራው ከተጓዙ የሁለቱ ክለቦች ደጋፊዎች ጋር የሚነጻጸር አይደለም ነው። ስቴዲየም ብንገባም ባንገባም፣ ክለባችን እዚህ ከተማ ላይ ሲጫወት ቢያንስ ከተማው ላይ መገኘት አለብን ያሉ የሁለቱ ክለብ ደጋፊዎች በቁጥር በዛ ብለው እዛ ተገኝተዋል። ከወዲሁ ድባቡን አሳምረውታል ፎቶግራፎቻቸውን በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እያጋሩ ይገኛሉ ሁለቱም ለክለቦቻቸው ድልን ይመኛሉ ሐሳቦቻቸውን ይሰጣሉ ደግሞ ስለ አሰልጣኞቻቸው ወሬ አለ አሁን ይህንን ጨዋታ ማንቸስተር ዩናይትድ ዛሬ ቢሸነፍ ምን ችግር አለው ሩቤን አሞሪም ማንቸስተር ዩናይትድን እንደማይለቅ በጣም በእርግጠኝነት መናገር ይቻላል፣ የሚሉ የማንቸስተር ዩናይትድ ደጋፊዎች አሉ፣ የእግር ኳስ ተንታኞችም አሉ። የዛሬው ጨዋታ የሩበን አሞሪምንና የማንቸስተር ዩናይትድን የአብሮነት ቆይታ አይወስነውም ይላሉ። ነገር ግን የእግር ኳስ ተንታኞች ደግሞ በሌላ አንግል ያስቀምጡታል። የማንቸስተር ዩናይትድን ሳይሆን የቶተናምን አንቺ ፖስቴ ኮክሉ በዛሬው ጨዋታ ላይ የሚሸነፉ ከሆነ በቶተናም መሸነፍ ውስጥ ተስፋ አለ። ቡድኑን እያሻሻለው ነው። በሚቀጥለው የውድድር ዓመት አብሮን ይቀጥል የሚባል ነገር በዳንኤል ሌቪና በቶተንሃም ባለስልጣናት ዘንድ በጭራሽ እየተነሳ በጭራሽ እየታሰበ አይደለም የሚገኘው። ቶተንሃም ተሸነፈ፣ ሰውየው ተባረሩ። እኩል የምንሰማቸው ነገሮች ሊሆኑ ይችላሉ። እንደውም የቶተናም የቅርብ የሚባሉ ሰዎች የሚያስቀምጡት ነገር ምንድን ነው? ይህንን ጨዋታ ከጨረሰ በኋላ የሚሆነውን ነገር አሁን አሁን ዳንኤል ሌቪና የቶተናም የቦርድ አባላት ይሄን ያውቁታል። የማናውቀው እኛ ስላልተነገረ ነው እንጂ በሰውየው ጣፈንታ ላይ ማንቸስ ማን ነው ቶተናም ሆትስፐርስ ከማንቸስተር ዩናይትድ ጋር ተጫውቶ የሚሆነው ነገር ከታወቀ በኋላ የኦልሬዲ የተወሰነ ውሳኔ ሪቪል ይደረጋል ብለው ነው የሚያስቡት። እንደውም ጋዜጠኞች አሰልጣኙን አግኝተው እኮ ሲያናግሩት ዛሬ አንተ ወይ ጀግና ትሆናለህ፣ ቶተናምን ከ17 ዓመት በኋላ ከትልቅ ዋንጫ ጋር ታገናኛለህ፣ ወይም ቶተናምን ከ41 ዓመታት በኋላ የአውሮፓን አንድ ትልቅ ውድድር እንዲያሸንፍ ምክንያት የሆንክ ተብለ ትነሳለህ፣ ወይም ክላውነህ ትባላለህ አሉ። ይሄ በጣም አበሳችኋችኋል። ይሄ በጣም አስቆጥቷችኋል። አንጅ ፖስቴ ኮግሉ እኔ የዛሬውን ጨዋታ ባሸንፍም ብሸነፍም ክላውን የሚለው ነገር በፍጹም በፍጹም እኔን አይገልጸኝም። የማይረባ የማይችል የማይሆንለት እንደማለት ነው። አንዳንዴ በእርግጥ ሞኝም ለማለት ሊገለጽ ይችላል። ግን እንደዛ ተብዬ ይሄ አማራጭ ቃል እኔን ለመግለጽ እንደው እንደ አማራጭ ራሱ መታየቱ ትክክልና ተገቢ አይደለም ይላሉ። ዛሬ የሚሆነው በሙሉ ይሆናል። ለማሸነፍ እንጫወታለን። ነገር ግን የጨዋታ ውጤት ከማሸነፍ ፍላጎታችን ውጪ ቢሆን፣ ሳናሸንፍ ብንቀር ግን እኔን ክላውን የሚያስብል ምንም ነገር የለም ይላሉ። አይ አልመሰለንም ባዮች ግን ብዙ ናቸው። ክላውን መባል አለባቸው ማለት ሳይሆን ሰውዬው ዛሬ የሚሸነፉ ከሆነ አውቶማቲካሊ ከቶተናም አሰልጣኝነታቸው ይሰናበታሉ የሚሉት በጣም ብዙ ናቸው። ነገር ግን ደግሞ በጣም በሚገርም ሁኔታ ቢያሸንፉም ራሱ ቶተናም ይሄን ሰውዬ ላቆይ አላቆይ ብሎ ሁኔታውን መመርመሩ አይቀርም። ስለዚህ በማሸነፍ የመትረፍ ማረጋገጫ የለም፣ በመሸነፍ ግን የስንብት ማረጋገጫ አለ አንጂ ፖስቴኮግሉ ላይ ተብሎ ነው እየተነገር ያለው በነገራችን ላይ ሌቪና የቶተንሃም ባለስልጣናት ማንቸስተር ዩናይትድ የተሳሳተውን ስህተት መስራት የለብንም የሚል አቋም አላቸው የሚሉ መረጃዎችም ወጥተዋል። ማንቸስተር ዩናይትድ የተሳሳተውን ስህተት መስራት የለብንም ሲሉ ምን ማለታቸው ነው? ማንቸስተር ዩናይትድ ኤፍ ኤ ካፕን ሲያሸንፍ ማንቸስተር ሲቲን ባለፈው የውድድር ዓመት ኤሪክ ቴንሃ ግን አቆየ። ማቆየት ብቻ ሳይሆን ውል አራዘመ። አቆይቶ ውላቸውን ማራዘም ብቻ ሳይሆን ደግሞ በሰውየው ውሳኔ የተወሰኑ ተጫዋቾች ማንቸስተር ዩናይትድን በውድ ዋጋ እንዲቀላቀሉ ተደረገ። ከዛ ሪክ ተናጋ አልሆነላቸውም። ያ የኤፍኤ ካፕ ድል ዲሲቭ ያደረገው ወይም ያታለለው በዛ የኤፍኤ ካፕ ድል የተሸወደው ማንቸስተር ዩናይትድ ሰውየው ላይና በሰውየው ውሳኔ ዙሪያ ኢንቨስት ያደረገው ነገር ክለቡን ወደማይወጣበት አዘቅት ከተተው ይጸጽተዋል። ማንቸስተር ዩናይትድ ያንን ማድረጉን ይህንን ደግሞ በአደባባይ ተናግሮታል። ልክ አይደለንም፣ ያኔ በስሜት የወሰነው ውሳኔ ዋጋ አስከፍሎናል ይላል። እንዲህ እንደ ማንቸስተር ዩናይትድ የተሳሳተ ውሳኔ ዩሮፓ ሊግን ስላሸነፈ ግድ የለም፣ ከዚህ ሰውዬ ጋራ አንድ ነገር ልናሳካ፣ የበለጠ ውጤት ልናመጣ እንችላለን ብለን አንሸወድም። በዋንጫው ብቻ የሚመዘን ምንም ነገር የለም፣ ሂደቱ በሙሉ ይታያል። ምክንያቱም ቶተናም ሆትስፐርስ የዩሮፓ ሊግን ዋንጫ ዛሬ ሊያሸንፍ ይችላል፣ ነገር ግን ደግሞ ቶተናም ቦርንሙት ስፖርስ በዘንድሮ የውድድር አመት በፕሪምየር ሊጉ ታሪክ ከዚህ በፊት ገጥሞት በማያውቀው መጠንና ልክ ሀያ አንድ ጊዜ ተሸንፏል። ሀያ አንድ ሽንፈት ቶተናሙት ስፐርስ። ስለዚህ ሀያ አንድ ጊዜ መሸነፋችንን ረስተን ዩሮፓ ሊግን ማሸነፋችንን ብቻ ሚዛን ላይ አስቀምጠን የማቆየት ውሳኔን ልንወስን አንችልም። ሁሉም ነገር ይታያል። ስለዚህ በድል የሚቀር ውሳኔ የለም። በመሸነፍ ደግሞ የሚቀለበስ ውሳኔ አይኖርም። ከተሸነፈው አውቶማቲክ ነው። አሸንፈውም ግን ይመረመራል የሳቸው የመቆየት ጉዳይ ይገመገማል። የማንቸስተር ዩናይትዱ ታላቅ ተከላካይ በተከላካይነት በፕሪምየር ሊጉ ካየናቸው ጀግኖች መካከል አንዱ የሆነው ሪዮ ፈርዲናንድ ዛሬ የማንቸስተር ዩናይትድና የቶተንሃም ስፐርስ ደጋፊዎች ሊሉት የማይችሉ ብሎ ያስቀመጠው አንድ ነገር አለ ጎን ለጎን ተቀምጠው ጨዋታ የሚያዩ ከሆነ የኔ ቡድን ከአንተ ይልቅ ይሻላል፣ እኔ ጠንካራ ቡድን አለኝ፣ አሳምኖ የሚያሸንፍ ብለው መናገር ሁለቱም አይችሉም። ምን እንደሚሆን ሜዳ ላይ ከገቡ በኋላ የሚሆነውን እያየን ነው እንጂ የምናውቀው፣ ማንቸስተር ዩናይትድ ላይ የምንተማመንበት ጥንካሬ፣ ቶተንሃም ላይ የምንመካበት ጥንካሬ የለም። አሳማኝ የሆነ ብልጫን ወስዶ ዶምኔት አድርጎ ጨዋታውን የማሸነፍ አቅም ላይ በሚገኙ ክለቦች መካከል የሚደረግ የዋንጫ ጨዋታ አይደለም ነው የሚለው። ደግሞ ሰዓቱ እየደረሰ ሲመጣ አዳዲስ መረጃዎች ይወጣሉ። እገሌኮ ይገባል፣ እገሌኮ ከጨዋታ ውጪ ሆነ የሚለው በዚህ ረገድ ማንቸስተር ዩናይትድ የተሻለ እድለኛ ነው። ምክንያቱም ማንቸስተር ዩናይትድ ሁለት ተከላካይ ተጫዋቾቹ ናቸው በዛሬው ጨዋታ ላይ ለምርጫ ዝግጁ ያልሆኑት ሊሳንድሮ ማርቲኔዝ እና ማታያስ ደለጅት። እነዚህ ሁለቱ ተጫዋቾች ሙሉ በሙሉ ከቡድኑ ውጭ ናቸው። በቶተናሞት ስፐርስ በኩል ግን ወደ አምስት የሚደርሱ ለክለቡ ወሳኝ የሆኑ ተጫዋቾች ለአሰልጣኝ አንጅ እንጂ ፖስቴ ኮግሎ ዝግጁ አለመሆናቸው ተነግሯቸዋል። ኩሉሰቨስኪ፣ ማዲሰን፣ ሉካስ በርግቫል እንደዚሁም ደግሞ ድራጉሲን እና ቲሞ ቨርነር እነዚህ በዛሬው ጨዋታ ላይ ሙሉ በሙሉ የሉም። እንደገና ደግሞ ሰውየው ግር ይላቸዋላል። አሁን ዛሬ ጨዋታው ላይ ሶንን የመጀመሪያ ተሰላፊ ላድርገው ወይስ የሚል ጥያቄን ያነሳሉ። የጉዳት ላይ መክረሙን በዘንድሮ የውድድር ዓመት አሳማኝ የሆነ እንቅስቃሴ አለማሳየቱን በጣም ብዙ ሰዎች በእርግጠኝነት የሚናገሩት የሰላሳ ሁለት ዓመቱ ሶን በዛሬው ጨዋታ ላይ የመጀመሪያ ተሰላፊ የሚሆን ከሆነ የመጀመሪያ ተሰላፊነቱን እድል የሚያገኘው በኩሎሰፍስኪ እና በማዲሰን አለመኖር ምክንያት ነው እንጂ የሚያሳምንና ጨዋታውን የሚያስጀምር ብቃት ላይ ስለሆነ አይደለም ይላሉ። ግን ሶን ሶን ነው። በፕሪምየር ሊጉ ካየናቸው ጥሩ ተጫዋቾች፣ ታላቅ ተጫዋቾች መካከል አንዱ ነው። እንደነዚህ ያሉ ቀናትን የራሳቸው ማድረግ የሚችሉ አቅም ያላቸው ተጫዋቾች መካከል አንዱ ሊሆን ይችላል። እንዲህ በጥርጣሬ ቢያስገቡትም ይህንን ተጫዋች ማስገባታቸው ትክክለኛ ውሳኔ መሆኑን በሜዳ ላይ ተግባሩ በውጤታማ እንቅስቃሴው ሊያረጋግጥ ይችላል። ስለዚህ ለሶን ይሄ ጨዋታ ፐርፌክት ኦፖርቹኒቲ ነው ብለው የሚያስቡ ሰዎችም ደግሞ አሉ ከተጠቀመበት ችሎ ታላቅ ነገር ለቶተናም ማድረግ የሆነለት እንደሆነ። አለበለዚያ ግን ሶን በዛሬው ጨዋታ ላይ የመጀመሪያ ተሰላፊ መሆኑ በጣም በጣም በጣም አጠራጣሪ ሊሆን ይችላል። የመጨረሻውን ውሳኔ የሚወስኑት አሰልጣኝ አንጅ ፖስተኮግሎ ናቸው። አንድ የገረመኝን ነገር ምናልባት እናንተም በተለያየ መንገድ አግኝታችሁ አይታችሁት ሊሆን ይችላል። የእንግሊዝ ፕሪሚየር ሊግ ሌሎች ክለቦች የእንግሊዝ ፕሪሚየር ሊግ ሌሎች ክለቦች ማለት ማንቸስተር ዩናይትድ እና ቶተናም ሁለቱም የፕሪሚየር ሊጉ ክለቦች ናቸው። ነገር ግን የዛሬውን የዋንጫ ጨዋታ የሚያደርጉት እርስ በርሳቸው ስለሆነ የእነሱን ፍላጎት መመርመር የእነሱን ፍላጎት ለማወቅ ጥረት ማድረግ አላስፈለገም። ስለዚህ ሀያ ክለቦች አሉ። ከሀያዎቹ ክለቦች ማንቸስተር ዩናይትድ እንዲያሸንፍ የሚፈልጉት እነማን ናቸው? ቶተናም እንዲያሸንፍስ እነማን ይፈልጋሉ የሚለው ነገር ተሰርቶ ቁጥሩ ይፋ ተደርጓል። ከአስራ ስምንቱ የፕሪምየር ሊጉ ክለቦች ዛሬ በሳን ማሜስ የሚደረገውን ጨዋታ ማንቸስተር ዩናይትድ እንዲያሸንፍ ይፈልጋሉ የተባሉት ሶስት ክለቦች ብቻ ናቸው። በስም እንጥራቸው። ዌስትሃም ዩናይትድ 63 በመቶ የዌስትሃም ዩናይትድ ሰዎች ደጋፊዎች ማንቸስተር ዩናይትድ እንዲያሸንፍና የዛሬውን ጨዋታ በድል አድራጊነት እንዲያጠናቀቅ ይመኛሉ። ሌላ ቼልሲ። የቼልሲ ደጋፊዎች ሐምሳ አንድ ነጥብ ዘጠኝ በመቶ ድሉን ለማንቸስተር ዩናይትድ ተመኝተዋል። አርሰናል ማንቸስተር ዩናይትድ ይብላው ብሏል። የማንቸስተር ዩናይትድን ዋንጫ መውሰድ የአርሰናል ደጋፊዎች ይፈልጋሉ ይላል ጥናቱ። 77 ነጥብ አምስት በመቶ የሚሆኑ የአርሰናል ደጋፊዎች ቶተንሃም ዋንጫ እንዲበላ ወይም ሲበላ ማየት አልፈለጉም። ምርጫቸው አይደለም። ማንቸስተር ዩናይትድ ይብላው ነው ያሉት። እነሱ አንድ ክለብ ቶተንሃምን ቢበላው፣ ማንቸስተር ዩናይትድን ቢበላው ግድ የሌለው አለ ለሁለቱም ሀምሳ ሀምሳ አቋም የያዘ 50 በመቶ ማንቸስተር ዩናይትድ ይብላው፣ 50 በመቶ ደግሞ ቶተንሃሚ ብለዋል። ያ ክለብ ብሬንትፎርድ ነው። የተቀሩት ክለቦች ከሶስቱ ማለትም ከአርሰናል፣ ከቼልሲ እና ከዌስትሃም ዩናይትድ በቀር ሶስቱም አትርሱ፣ የለንደን ክለቦች ናቸው። ከእነዚህ ሶስት የለንደን ክለቦች ውጪ ያሉት ግን የቶተንሃምን ዋንጫ ማንሳት እየተመኙ ናቸው። ማንቸስተር ዩናይትድ ይህን ያህል የበዛ ጠላት አለው እንዴ? የእሱን ድል የእሱን በጎ የማይመኙ ለምን በዙ የሚል ጥያቄን አጭሮባችሁ ሊሆን ይችላል። እስኪ ተወያዩበት። ምን ሊሆን ይችላል? ምክንያቱ ምን ሊሆን ይችላል? ሰበቡ የሚለውን ነገር ለማየት ሞክሩ። ግን ከሁሉም ደግሞ በጣም የሚገርመው የኤቨርተን ነው የኤቨርተን ደጋፊዎች አይገርምም፣ ይገባናል። የኤቨርተን እና ማንቸስተር ዩናይትድ መካከል ያለው ነገር ግን ከሊቨርፑልም የከረረ አይነት ነገር ሆኖ ሲገኝ በጣም አስቸጋሪ ነው የሚሆነው። ምክንያቱም የኤቨርተን ደጋፊዎች መቶ በመቶ ቶተናም እንዲያሸንፍ እንደሚፈልጉ ነው የተገለጸው። አንድም የኤቨርተን ደጋፊ ማንቸስተር ዩናይትድ ባለድል እንዲሆን ምኞቱን አላስቀመጠም። የሊቨርፑል ደጋፊዎችን ስሜት ማወቅ በመቶኛ የምትፈልጉ ይመስለኛል ዘጠና አምስት ነጥብ 99 በመቶ የሊቨርፑል ደጋፊዎች ድሉ የቶተንሃም ይሁን ብለዋል። ለማንቸስተር ዩናይትድ 3 ነጥብ 1 ፐርሰንት ግን ድምፅ አላቸው። የማንቸስተር ሲቲ ምኞት 89 ነጥብ 1 ቶተንሃም ዋንጫ እንዲበላ ነው። ለማንቸስተር ዩናይትድ ያላቸው ምኞት 10 ነጥብ 9 ነው። በአጠቃላይ ከአስራ ስምንቱ ቀሪ የፕሪሚየር ሊጉ ክለቦች በሁለት የእንግሊዝ ፕሪሚየር ሊግ ክለቦች መካከል የሚደረገውን የዋንጫ ጨዋታ ቶተንሃም እንዲያሸንፍ አስራ አራቱ ተመኝተዋል ሶስቱ ለማንቸስተር ዩናይትድ የበዛ ምኞት አላቸው አንዱ ደግሞ እኩል እድል ሰጥቷል ቶተንሃም ያሸንፍም ሀምሳ ማንቸስተር ዩናይትድም ያሸንፍ ሀምሳ ነው እናንተስ እዚህ ሀገር ያላችሁ የሌላ ክለብ ደጋፊዎች የቶተናምም ያለው ናችሁ፣ የማንቸስተር ዩናይትድም ያለው ናችሁ። ዛሬ ማን ደስ ይበለው ቶተናም ወይስ ማንቸስተር ዩናይትድ? ጨዋታው እጅግ እጅግ በጣም በጣም የሚያጓጓ ነው። ይሄንን ጨዋታ ከመደረጉ በፊት አሁን እስኪ ዝም ብላችሁ እናንተ የተለያየ ጉዳይ ላይ ነው ያላችሁት በጨዋታው ዙሪያ መረጃዎችን እየሰማችሁ፣ መረጃዎችን እየተለዋወጣችሁ፣ ሀሳቦችን እያነሳችሁ፣ ጨዋታውን ለማየት ደግሞ ዝግጅት እያደረጋችሁ ሊሆን ይችላል። ግን ትንሽ ቆይተን እንመለስና የዛሬው ጨዋታ ከመደረጉ በፊት አሁን በዚህ ሰዓት አካባቢ እዛ ቢልባኦ የተገኙ የማንቸስተር ዩናይትድ ተጫዋቾች እና የቡድን አባላት እንደዚሁም ደግሞ የቶተንሃም ስፐርስ ተጫዋቾች ና የቡድን አባላት ቀኑን ጊዜውን እንዴት ነው የሚያሳልፉት? ሳንማሜስ ላይ በነገራችን ላይ የሚደርሱት ሁለቱም ክለቦች ጨዋታው ሊጀመር ዘጠና ደቂቃ ሲቀረው ነው። ይሄ ቀን እንዴት ነው የሚያልፈው? ቶተንሃም መቼ ነው ወደ ቢልባኦ የሄደው? ማንቸስተር ዩናይትድስ ከሄዱ በኋላ ምን አደረጉ? በዚህ ሰዓት ምንድን ይሆናል እየተከናወነ ያለው ነገር የሚለውን ከከዚህ በፊት እንደነዚህ ያሉ ትልልቅ ጨዋታዎች ልምድም ጭምር በመነሳት የተወሰኑ መረጃዎችን ወደ እናንተ እያደረስን ጨዋታው እስኪጀምር ድረስ እናማሻችኋለን። ደግሞም መልካሙን ሁሉ ለእናንተ እንመኛለን ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉት፣ ሊንኩ ለሌሎች አጋሩ። መልካም የጨዋታ ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘለዓለም ትኑ።